ከመይ ከመይ መቀሌ ገብተናል ጋይስ ባይዘወይ ፊላ በጣም ሳይናደድብኝ አይቀርም። መቀሌ ገብተናል። መቀሌ ደግሞ ሩም ውስጥ ብቻውን ነው ጥዬው የወጣሁት። ስለ ሀገሩ ምንም አያውቅም። የመጀመሪያው ነው ሲመጣ። እኔ ደግሞ ትምህርቴ ለመማር መቀሌ ዩኒቨርሲቲ ገብቻለው። ያለው አድ ሀቂ ቢዝነስ ግቢ ውስጥ ነው ያው እንደምታዩት። እና ፊላ እንግዲህ ብቻውን ነው ያለው በጣም አዝናለው ጋይስ። መቀሌ የመጣንበት ዋነኛው ምክንያት ኬኬን ዩኒቨርሲቲ ለማስመዝገብ ነው። እሱ አልከፋኝም። የከፋኝ ገና ከመግባታችን ማለት ምሳ ምሳ ኳን አታብይኝም። ምንን ጭካኔ ነው ምንድነው? በጣም ነው እንዲመማር የፈለግሽ፣ በጣም የላቀ በምሁርነት ምናምን እንደዚ አይነት ሰው እንደዛ ነው ሆን የፈለግሽ። እኔ እንደዚህ በረሃብ በጌ ደፋሽኝ አንቺ የሚሳካለሽ መስለሽ ማይሆን እሱም ማይሆን ነገር ነው። ዲግሪሽ ዲፕሎማ ነው የሚሆንብሽ ልንገረሽ። እንዴ እኔ አንቺን ብዬሽ አንዴ መጥቆ አናግሪኝ። ቆይ ስሚኝ፣ እኔ አንቺን ብዬሽ አንዴ መጥቶት አንቺን ብዬሽ መጥቶት አይደለም ብቻዬን ዩ ተመረከቱት ብቻዬን፣ እንኳን ያለሁት ትትሩም ውስጥ ወይኔ ጉዴ። ይላ ጨርቁን ጥሎ ሊያብድ ነው ጋይስ። በቃ ምሳ ብላ እኔ ቆያለሁ አልኩት ማለት ነው። ከዛ የት አባቴ ነው የምበላው? እንዴት ነና? እኔ አላቆምኩ አገሩ ነው ብሎ አበደብኝ ማለት። አሁን እንዴት እንደምመለስ አላውቅም። ጋይስ ጨራሽ የሚያናድድ ነገር ነው መነግራችሁ። ስልክ ደውላ ፊላ ከራበህ ምሳ ብላ ዘተ። የት ነው የምበላው፣ የት ነው የምበላው? የት እኔ አውቀዋለሁ ከተማውን አንቺ ምያኝ። አንድ ነገር ብቻ ልጠይቅሽ፣ እንደዚህ ቤት ውስጥ መቀመጥ ከሆነ ለምን ልጅ ይመጣሽ? እዛው አዲስ አበባ ቤት እኔ መተኛ አጣው አልጋ አጣው ብዬሻለሁ። ቢያንስ ከተማውን ማቆ ቢሆን ከሰው ጋር ወይ ዶዋ ወይ ምናምን እወጣለሁ እንደማላውቀው። ለማንኛውም የቪዲዮ መጨረሻ ላይ ስለ የመጣሁበትን አላማ እነግራችኋለሁ እና ስለ መቀሌ ብቻ በተወሰነ መልኩ እናስጎበኛችኋለን። ጋይስ እንግዲህ ምንም ማድረግ አልችልም። ራሴን ማዳበር አለብኝ። ምን ማድረግ ማን ምንድን ነው ምን አገባሽ እዛው አትቀሪም ነበር እዛው ዶርም አይሰጥሽም ነበር ዶርም እኮ ምን ሆነሽ በእግዚአብሔር ምንድን ነው የሚያነጫነጭ ሙቀቱ ተመችቷል ደና አስቲም ነው የገባሁት

ምን አሁን ምንም ምንም ማለት አልነበረም። አሁን ዛሬ አብረን ገብተን ተዝናንተን ከተማ ይተን ምናምን ዞር ብለን ነገ ብትመዘገቢ ምንም ማለት አይደለም። አይደለም ትምህርት እኮ ነው። ምንም ማለት አይደለም። አንድ ቀን ቢያልፍ ቅጣት ነው? ቅጣት አይደለም፣ ትምህርት ነው። በቃ በቃ ማንም የለም እኮ ካለኔ ከኔ ውጭ ማንም የለህም። እሺ ሳቃ ሳቃ። ምንድን ነው እንዴት ነው? ደስ ይላል አይደል? አይ ደስ ማለት ደስ ይላል። ግን ያንቺ ይቅርታ እንድታረግልኝ ነው እዚህ ያመጣው። ምን እዚህ ያመጣው? ይቅርታ እንድታረግልኝ ነው። ይቅርታ እኮ ቀደም አረኩልሽ። ምንድን ነው አሁን እንደ ድጋሚ ድጋሚ ነው? ይቅርታ እ የምር የምር የምር ተሰምቶኛል። ግን ምን እንደሆነ ታውቃለህ? ግዴታ እዛ ቦታ ላይ ምኖር ነበረብኝ ለዛ አይ ነው ግን፣ እኔ ደግሞ ያው የመጀመሪያ ቀን ነው የደበረኝ። እንዴ አጣደፍሽኝ፣ አመጣሽኝ፣ ግን ደስ ይላል። አሪፍ ቤት ነበር። ጋይስ እንግዲህ ትላንትና ማታ መሸ እና አልቻልንም መቅረጽ፣ በቃ ብርሃንም ምናምን ትንሽ አስቸገረ እና ላሳያችሁ ነበር። ፋይናሊ እራቴን በለው ልበላችሁ እንዴ ሰው ከመንገድ መጥቶ ሳይበላ በውሃ ብቻ ነበር የነበርኩት። ብቻ በማታም ቢሆን የተወሰነ ነገር ለማየት ሞክሬ ነበረ። ደስ ብሎኛል። ኤኒዌይስ የቪዲዮ መጀመሪያ ላይ ኬኬ ዩኒቨርሲቲ ለምን እንደመጣች እነግራችኋለሁ መጨረሻ ላይ ብላችሁ ነበር እና ከእሷ ነው የምንሰማው። እንግዲህ ለምንድን ነው ዩኒቨርሲቲ መመዝገብ የፈለግሽው መማር የፈለግሽው ለምንድን ነው? የበጣም ብዙ ሰዎች ጥያቄ ነው ማለት ከዚህ ጊዜ በኋላ አልሬዲ ስራ ጀምረሻል ምናምን ትምህርቱን ለምን አታዩ፣ በዚህ ባልተረጋጋ ሰዓት ለምን ይሉኛል። ግን ምንድን ነው መሰላችሁ እኔ ለዚህ ትምህርት አምስት ዓመት፣ በእርግጥ አሁን የመጣሁት ወደዚህ በ2011 ጆይን አድርጌ በ2013 ያው መቀሌ ላይ በተፈጠረው ነገር አለመግባባቱ ትምትንትቼ ለምን የተገድጄ ነበረ። ከዛ ግን የተወሰነውን አመት አርባ ምንጭ ዩኒቨርሲቲ ለመጨረስ ሞከርኩኝ። ግን በሰዓቱ ላይ የጀመርኳቸው ኮርሶች ከዛ ፋይናል ያሉ ሰርኳቸው ኮርሶች ነበሩ። እነሱ ለመውሰድ ነው የመጣሁት እና እሱን ጨርሼ ደግሞ ያው ቴምፖ ለመቀበል ለዛ ነው የመጣሁት። ያው የመማር ፍቅርን ብቻ ሳይሆን ዲግሪ ለሚያት ያለኝ ፍቅር አንድ ዲግሪ አንቺ ቀላል ሰው አድርገሽኛል። ከዛ ማስተርሴን ለመቀጠል ስለፈለኩኝ ነው ኒስ በጣም

ሌላ ኢቨን አርባ ምንጭ ሄጄ አርባ ምንጭ ሳውላ ነበር የጨረስኩት ነው እዛ ሄጄ ራሱ እንደ መቀሌ አልሆነልኝም። እና መቀሌም በጣም የምወዳት ሀገር ናት። በዚህ አጋጣሚ በጣም የምወዳችሁ በቃ መቀሌ ናፍቀኝ ስለነበር መቀሌን ለማየት በዚህ አጋጣሚ ያው እንደወዳችሁ ምን ማድረግ እንዳለባችሁ ታውቃላችሁ። ይህ ቪዲዮ ሲለቀቅ ከመቀሌ አልወጣውም ገና እና ምን ማድረግ እንዳለባችሁ እናንተ ታውቃላችሁ። ቪው፣ ላሳያችሁ አሁን ካለሁበት እንኳን ው ቪው ላሳያችሁ ብላ መጨረሻ ላይ እኔ ላይ ጥላችሁ ሄዳለች። ያው በስተ መጨረሻ ምን ቁርሳ ብቸዋለሁ ጥሩ እንጂ አይ ዳቦ ፍርፍር በደረቅ እንትን አይነው። ኤኒዌይስ ጋይዝ በጣም ነው የምንወዳችሁ። አይ ኖ ይሄ ቪዲዮ አጥሯል፣ ግን ሌላም ቪዲዮ ስለምንሰራ እንሰራ ምናባቱ እንጀግናለን፣ ከተሳካልን እንሰራለን ምናባቱ። በጣም ነው የምንወዳችሁ። ላይክ ሼር፣ ሰብስክራይብ ምናምን አርጉማ ንላችሁ እንደምታደርጉ ስለምናቅ ነው የሆነ መጨቅጨቅ ነው የሚመስለው እና እሱን አልናችሁት እንደምታደርጉ ስለምናውቅ ነው። በጣም ነው የምንወዳችሁ። በሌላ ቪዲዮ እስከምንገናኝ ፒስ አውት